ፈያታይ ዜማን ቢያገኘው ስንት ጊዜ የሚያተርፍበትን ጊዜ እያባከን ያለንበት ህይወት ቢኖር የኛ ህይወት ነው። ወሬዴ ብሔረ ሮሜ ለቤተ ክርስቲያን ርእ ክዋ አይመር ክዋ አፍቀር ክዋ ይላል። እንደ ቅዱስ ያሬድ ቤተ ክርስቲያንን መውደድ ይገባል። ቅዱስ ያሬድ ሄጄ አለ ኦድ ክዋ ኦድ ክዋ ሶስት ጊዜ ዞሮ እንዳያት አይኑ ማያይለት ሰው ግን ምትመራውን ዱላ ይዞ እንደዚህ ድምፅ እያሰማ ሲሄድ እባብ ዞር ይልለታል። በዓይኑ ግን እባቡን አላየውም እኮ እሱ። ጸሎት ማለት የማይታየውን ነገርም እኛ የማናየውንም ነገር ሊያባረርልን የሚችል የፊት ለፊታችን አስተማማኝ መሳሪያ ነው። ኮፍያ የለበሱ ሰዎች ኮፍያቸውን አውልቀው እንደው ተኮናንበውም የነበሩ ሰዎች እንደዚህ አለው። ወደ ተራ ግለሰብ ቤት ሲገባ ወደ መኖሪያ ቤት ሲገባ እንኳን ወደ ቤተ ክርስቲያን ሲገባ ወደ ንጉሰ ነገስቱ ወደ ሥላሴ ቤት እንደምንገባ በማሰብ ሌላው አለባበስን በተመለከተ ነው። ይሄም ቅድመ ሁኔታ ነው። አለባበስ ኦርቶዶክሳዊ አለባበስ አለ። ቀደም ሲልም እንደጀማመርኩት አለባበስ ምንድን ነው? ዝም ብሎ ደስ ባለ መንገድ ሳይሆን የሚለበሰው ትምህርተ መስቀል መልበስ ያለበት ትምህርተ መስቀል ለብሶ፣ ካባ መልበስ ያለበት ካባ ለብሶ፣ ሻሽ መልበስ ያለበት ሻሽ። ሌላ ስርዓት በቃ ለቤተ ክርስቲያን በተጻፈውና በተለመደውና በሚፈለገው መንገድ ተዘጋጅቶ መሄድ አለባበስ የሚባለው ይሄ ነገር ነው። ትምህርተ መስቀል መልበስ በተለይ ዋናው ነው። አንዳንድ ጊዜ ይሄን ቀኝ እጅን አውጥቶ እንደዚህ አገልድሞ ማገልገልም እንደሱ ይታያል። እሱ መንፈሳዊ ነው አይደለም፣ ሌላ ጊዜ የምናየው ሆኖ፣ ግን ትምህርተ መስቀል መልበስ ነው። ከሆነም ደግሞ አገልድሞ ቤተክርስቲያን በሚሳለሙ ሰዓት ታጥቆ ወገብን መስገድ እሱ ተጽፏል። መንገድ ላይ ግን ትምህርተ መስቀል ለብሶ መሄድ ይሄን መስፈርት ነው። ከቤተክርስቲያን ከመድረስ በፊት የሚከወን አንዱ የቅድመ ዝግጅት አካል ነው። ሌላው ከቤት እስከ ቤተ ክርስቲያን ድረስ ነገረ እግዚአብሔር ማውራት ነው። አሁን በጣም የከሰርንበት በክርስትና ዓለም ውስጥ ያልተጠቀምንበትም ጊዜ ፈያታይ ዘየማን ቢያገኘው ስንት ጊዜ የሚያተርፍበትን ጊዜ እያባከን ያለንበት ሕይወት ቢኖር የእኛ ሕይወት ነው። ስለዚህ ሰው ከቤቱ ተነስቶ እስከ ቤተ ክርስቲያን ድረስ ሲሄድ ሰዎች ጋር ከሆነ ስለ ነገረ ቤተ ክርስቲያን ስለ እግዚአብሔር ቸርነት፣ ስለ ወላዲተ አምላክ አማላጅነት፣ ስለ ቅዱስ መላእክት ጥበቃ፣ ደሙን ስላፈሰሰልን፣ ስጋውን ስለ ቆረሰልን፣ ስለ ቅዱሱ ስለ ቸሩ አባት መነጋገር። እንዲህ እኮ ነው ቤተ ክርስቲያን እንዲህ ትላለች፣ እግዚአብሔር እንዲህ ይላል፣ መጽሐፍት እንዲህ ይላሉ እያሉ ከቤት ተነስቶ እስከ ቤተ ክርስቲያን እስከሚደርሱ ድረስ ይሄን ርዕስ አድርጎ እየተወያዩ መንገድም ያሳጥራል። በተመስጦ ሩቅ መንገድ ቅርብ ሊሆን የሚችልበት መድኃኒት ጭምር ነው እንደ ተሽከርካሪ እንደ መንገድን እንደሚያፈጥን ትልቅ መሳሪያ ይወሰዳል። ብቻን መሄድ ሰው ከሆነ ደግሞ አስታውሳለሁ ታላላቅ ሊቃውንቱ በተለይ በገጠራማው አካባቢ ወረዳማ አካባቢዎች ያሉ ሊቃውንት ከርቀት ስለሆነ ቤተክርስቲያን የሚሄዱ እየጸለዩ ሰላም ለኪ ዘንሰግድ ለኪ ማርያም ምናን አስተበቋች ማርዌ ነዓዊ ተማሐፀን ነብኪ ይላሉ። ብቻቸውን ስለሚሄዱ በስውር ያለ በረዴት ያለ እግዚአብሔር ካልሆነ መስተቀር ሌላ አብሯቸው ያለ ሰው ስለሌለ ከተናካሽ ከተናዳፊ ከጠላት ማርያም ጠብቂኝ እያሉ ሰላም ለኪ እያሉ እየጸለዩ ብቻቸውን ከእግዚአብሔር ጋር እየተነጋገሩ መንገዳቸውን የሚገፉበት ሁኔታ ይታያል። ይሄ ተጓዦች ነገር እግዚአብሔርን እያወሩ ሃይማኖታዊውን ነገር እያሰቡ እያደረጉ አንተ ሀዳፌ ነፍስ ለጻድቃን አንተ የመንገዳችን መሪ ነህ ማይቶት ለእገሬ ለእግሮቼ ብርሃን ነህ እያሉ የእግዚአብሔርን አመናዊ ብርሃንነት እና ሌሎቹንም እያስታወሱ መሄድ እንጂ መንገድ ከቤተክርስቲያን ወጥቶ እስከ ቤተክርስቲያን እስኪደርስ ድረስ ሰው ምን እያለ እንደሚሄድ፣ አንዳንዱ እያማ ይሄዳል። አንዳንዱ ክፉ እያሰበ ይሄዳል። አንዳንዱ ቆይማ ከቤተክርስቲያን ደርሼ ልመለስ እንጂ እያለ በሰፈሩ ላይ ያለ ጠላቱን ተመልሶ እስኪሳደብ ድረስ እየጓጓም ይሄዳል። አንዳንዱ ቤተክርስቲያን ደርሶ ተመልሶ የሚሰራውን ክፋት እያሰበ፣ አንዳንዱ ደግሞ በእንደዚህ አይነት መደናበር ጉዞ ውስጥ እንቅፋት መጥቶት ገደል ውስጥ ገብቶ ተጣልፎ እንደዚህ አይነት ጉዳት ሁሉ ደርሶበት የሚገኝበት ሁኔታ አለ። ስለዚህ መንገድ ላይ ነገረ እግዚአብሔርን እያወሩ መሄድ ይ ክርስትና መገለጫ ነው ታፔላችን ፊት ለፊት የሚታየው እባብ በድምፅ ይባረራል እባብ አይነስውር ያባረረዋል ለምሳሌ አይኑ ማያየለት ሰው ግን ምትመራው ንዱን ይዞ እንደዚህ ድምፅ እያሰማ ሲሄድ እባብ ዞር ይልለታል በአይኑ ግን እባቡን አላየውም ኮሱ ጸሎት ማለት የማይታየውን ነገርም እኛ የማናየውንም ነገር ሊያባረርልን የሚችል የፊት ለፊታችን አስተማማኝ መሳሪያ ነው በዚህ መሰረት ነገር እግዚአብሔርን እየተናገርን ስንሄድ ወደፊት ያለውን የአጋንንትን ኃይል እያቃጠለልን ከባዱን ነገር እያቀለለልን ሩቁን ነገር እያቀረበልን መሄድበት የፊት ለፊታችን አስተማማኝ መሳሪያ ስለሆነ ነገር እግዚአብሔርን እየተነጋገሩ መሄድ። እነዚህ እንግዲህ ቅድመ ሁኔታዎች ናቸው። ሰው ሲሄድ እነዚህን ነገሮች መያዝ አለበት፣ ማድረግ አለበት፣ በእነዚህ አውዶ ውስጥ መንቀሳቀስ አለበት። ሰው በፈለገው መንገድ መንገዱን ሳይቀር መምረጥ አለበት። በዚህ አድርጌ በዚህኛው መንገድ አድርጌ በዚህ ልገባ ይገባኛል ብሎ መጀመሪያ ከውሳኔው ውስጥ ማካተት አለበት። በሩን ዘው አድርጎ ከፍቶ በየትኛው ላይ ሊሆን በሚል ማማተርም ጊዜ ማጥፋት የለበትም። እነዚህ ከውሳኔዎች ውስጥ እና ከቅድመ ሁኔታዎች ከድርጊት ከመርሃ ግብራት ውስጥ የምናከናውናቸው ነገሮች ናቸው። እንግዲህ ቤተ ክርስቲያን ስንሄድ ከቅድመ ሁኔታዎች ምን ይመስላሉ ለሚለው ጥያቄ እነዚህ ዋና ዋናዎቹ ናቸው። ሌላው ስንደርስ ነው። ቤተ ክርስቲያን በእንደዚህ አይነት መንገድ እንሄድና ስንደርስ የመጀመሪያው መስገድ ነው። ቤተ ክርስቲያኑ ቤተ መቅደስ፣ በነገራችን ላይ ቤተ ክርስቲያንን ቅዱስ ያሬድ አይቷታል፣ አውቋታል፣ ወዷታል። ወሬዴ ብሔረ ሮሜ ለቤተ ክርስቲያን ርእ ክዋ አይመር ክዋ አፍቀር ክዋ ይላል። እንደ ቅዱስ ያሬድ ቤተ ክርስቲያንን መውደድ ይገባል። ቅዱስ ያሬድ ሄጄ አለ ኦድክዋ ኦድክዋ ሶስት ጊዜ ዞሮ እንዳያት ሶስት ጊዜ መዞር እንደዚህ በአካል መዞር ብቻ አይደለም ደግሞ ደግሞ ቤተክርስቲያን ምንድን ናት ምንድነው የምትመስል የማን ቤት ናት ምናለ በውስጧ ለእኔ ምኔ ናት ብሎ በደንብ እንዳሰላሰል ደግሞ ደግሞ ደግሞ እንዳያት ነው የሚያሳየው እና ርእይክዋ ይላል አየኋት ከታች እስከ ላይ ድረስ ከውስጥ እስከ ውጭ ድረስ ስፋቷን መንፈሳዊነቷን የእግዚአብሔር ቤተመንግስት መሆኗን ሁሉ ነገሯን አየኋት ካለ በኋላ አይመርክ አወቅኳት አለ። ከዚያ ደግሞ ወደድኳት፣ ቤተ ክርስቲያንን ወዳታለሁ ለማለት መጀመሪያ በጥንቃቄ ማየት፣ ከዚያ ማወቅ ስለሷ፣ ከዚያ በኋላ ሶስተኛው ነው ቤተ ክርስቲያንን መውደድ የሚባለው። ስለዚህ እንደ ቅዱስ ያሬድ ቤተ ክርስቲያንን አውቃታለሁ፣ አይቻታለሁ፣ አውቂያታለሁ፣ ወድጃታለሁ ለማለት የመጀመሪያው የማየታችን የመውደዳችንም እንዲሁም ደግሞ የማወቃችንም መገለጫ መስገድ ነው። መስገድ በሁለት አይነት መንገድ ይፈጽማል እንግዲህ፣ እንደ የእውቀት ችሎታም ይወሰድ ሊሆን ይችላል። አንዳንድ ጊዜ አሁን ስንሰግድ፣ ለምሳሌ እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ እንልና እሰግድ እሰግድ ለእግዝእትነ ማርያም ለመስቀለ ጊዜና ኢየሱስ ክርስቶስ ብለን እሰግድ ለታቦተ እንግዲህ ቅዱስ ጊዮርጊስ ከሆነ ቤተ ክርስቲያኑ እሰግድ ለታቦተ ቅዱስ ጊዮርጊስ ቅዱስ ገብርኤል ከሆነ ደግሞ ሰግድ ለታቦተ ቅዱስ ገብርኤል ብሎ እነዚህን ይሰግድና መሬት ስሞ ወደ ቤተ መቅደስ ውስጥ ይገባል ማለት ነው። በሌላ በኩል ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሶስት ጊዜ ሁሉ መስገድ ችሎ ይገባል። በሌላ በኩል ደግሞ አሁንም አማራጭ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ብሎ ሶስት ጊዜ ይሄን ተናግሮ ሰግዶ መሬት ወይም ጉበኑን ወይም መቃኑን የቤተ መቅደሱን ቤተ መቅደስ የሚባለው ሶስተኛው ነው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክፍል የማህሌቱን የማህሌቱን በር ስሞ ይገባል። ሊቁ ምን ይለዋል? ተሳልሜ ሰግጄ ተንበርክኬ የቤተ ክርስቲያኗን በር ስስም የአምላኬን የጌታዬን የኢየሱስ ክርስቶስን ጉልበት ስሜ እንደገባሁ ይሰማኛላል። ምን ስመው ድንጋይ እንጨት፣ ብሎኬት ወይም አንዳች ቁስ አይደለም። የአምላክን ጉልበት ስመን እንደገባን በዚያ ስሜት ሆነን ነው ዝቅ የምንለው የምንስመውን በሮቹንም በዚህ አይነት ቅርበት ያስ ለነፍስ የሚቀርብ ትርጉም ሰጥቶ መመልከት ተገቢም ጭምር ነው። ሰግዶ ዝም ብሎ አቧራ ይዞ መነሳት ብቻ አደለም። ስንወድቅ የምናገኘው አቧራ አደለም፣ እምነት ነው። ስንወድቅ ወድቀን የምንስመው የጌታ የአምላካችን ጉልበት ነው። የተናገርነው እግዚአብሔር ቃል ነው፣ የቤተ ክርስቲያን ቃል ነው። እንደዚህ አይነት በዚህ መንገድ ቤተ ክርስቲያን ስንደርስ የመጀመሪያው የምናደርገው ይሄ ነው ማለት ነው። ይህን ሳናደርግ ዘው ብሎ ተኮናንቦ። እንደ አንዳንድ አልባሌ እንዲሁ በእኛ ሀገር በኢትዮጵያውያን ባህል ወደ ቤት እንኳን ሲገባ ሰው አለባበሱንም ያስተካክላል። ኮፍያ የለበሱ ሰዎች ኮፍያቸውን አውልቀው፣ እንደው ተኮናንበውም የነበሩ ሰዎች እንደዚህ አለው ወደ ተራ ግለሰብ ቤት ሲገባ፣ ወደ መኖሪያ ቤት ሲገባ፣ እንኳን ወደ ቤተ ክርስቲያን ሲገባ ወደ ንጉሰ ነገስቱ ወደ ስላሴ ቤት እንደምንገባ በማሰብ በዚያ ልክ ሰግዶ ተንመርክኮ መግባት ይገባል ነው ስግደቱ። በሶስት ዋና ዋና ማዕቀፎች ውስጥ ነው የሚሆነው። መጀመሪያ በእምነት ነው የሚሰግደው። ዝም ብሎ መውደቅ መነሳት አደለ። በእምነት በእምነት ማለት ምንድ ነው? ስሰግድ ምሰግደው ለጌታ ነው። በእውነቱ ጌታ እኔን የፈጠረኝ አምላክ ይሰማኛልን ከማለት ጥያቄ ወጥቶ ይሰማኛል በሚል በእርግጠኝነቱ ነው። ጌታዬ ይሰማኛል፣ ምሰግድ ለአምላኬ ነው ብሎ ለአምላኬ የባህርይ ስግደት፣ ለቅዱሳኑ የጸጋ ስግደት ነው የምሰግደው ለስላሴ የባህሪ ስግደት ይገባቸዋል ለእመቤታችን የጸጋ ስግደት ይገባታል ለቅዱሳኑ ለመላእክቱ ለጻድቃን ለሰማዕታቱ የጸጋ ስግደት ይገባቸዋል ብሎ አምኖ መስገድ መቻል አለበት ያኛው ሰው በአካባቢው ያለው ሲሰግድ ስላየ ምንድን ነው ይሄ የሚሰግድበት ምክንያት እያለ ሳይሆን መስገድ ያለበት ለአምላኩ እንደሚሰግድ በማሰብ በማመን ስለዚህ የስግደቱ የመጀመሪያ የስግደቱ መስፈርት በማመን ነው ሁለተኛው በፍቅር ነው ጌታ የታየለን ሲል መሬት ላይ ወድቀዋል አዳፍተውታል፣ አጋፍተውታል፣ ተተፍቶበታል፣ ራቁቱ መሆኑ፣ መስቀል ተሸክሞ ወድቋል፣ ተነስቷል እየታየ በሚል ይህን ፍቅሩን የገለጸበትን የአምላክን የፍቅር መገለጫ ሁኔታ በማሰብ ያን ፍቅር በማሰብ ያን ፍጹም ፍቅር እስመ ከመዝ አፍቀሮ እግዚአብሔር ለዓለም ይለዋል። እግዚአብሔር ሰውን እንዲሁ ወደደው ነው የሚለው እሱ ወድቆ ሰዎችን አነሳ። ምን ይለዋል ተአምረ ማርያም ሲነበብ ሁልጊዜ እንደምንሰማው አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ ይላታል እመቤታችን።